ወደ አንዋር እንምጣ። አንዋር እንግዲህ መብራት ኃይል በተለየ ሁኔታ ይመስለኛል አንዋሮችን ነው ይወስዳል። አንዋር ሲራድ አለ፣ አንዋር ያሲን ትልቁ ከኦሜርላ ወደ መብራት ኃይል ተጫውቷል። አንተም እንግዲህ የመጀመሪያ ክለብህ መብራት ኃይል መብራታ ኃይል ነው። አልፈረምኩም እንጂ ዛ ነው። እሺ፣ ከዛ በኋላ ወደ መድን ስገባ የሆነ ተጽዕኖ ደርሶብ ነበረ። እና ለመጀመሪያ ጊዜ እንዲሁም በኢትዮጵያ እግር ኳስ ተጫዋቾች ታሪክ የመጀመሪያው እድሜ ጨምሮ የተመዘገበ ተጫዋች ነው። ብዙ ጊዜ እንደውም ተጫዋቾች የፓስፖርት እድሜ ያላቸው አሁን በላያ እንግዲህ ስንት እንደሆነች አናውቅም። አንተ ግን ሰው ነው እንደ ተጫዋች ስንጠይቅ፣ ማለት ነው የፓስፖርት እድሜ ነው ወይስ እውነተኛ እድሜ ነው የሚል ጥያቄ እናቀርባለን። አንተ ግን እድሜን ጨመረህ ነበረ? እስኪ ስለዛ አጋጣሚ አጫውተን። ያው ማን ነው መብራት ኃይል ህፃነህ ብሎ ነው ያባረረኝ ሰውየው አሰልጣኙ? እና ባረረኝ ከዛ በኋላ በሚቀጥለው ምርጫ ማን ነው መድን ስሄድ ለቢ ነው የተመረጥኩት። ለቢ ስመረጥ ልጅቷ እዛ የነበረችው ልጅ በላያ ያቃታል ያች የምትጠፋው ልጅ ቢሮ የነበረችው እሷ ልጅ ነች። እና አስራ ሰባት አልኳት አንተ አስራ ሰባት ታይሞ ሊያመሃል እንዴት እለኛለች አስራ ሰባት አድርጊ በቃ ከእሷ ጋር ከሰላሳ ደቂቃ በላይ ነው ጭቅጭቅ የጀመርኩት። እኔ የውስጤ የራሴ ሌላ ችግር ነው። እሷ ደግሞ በደንብ ብዙ ልጆች ሲመጡ አስራ ሶስት አስራ አራት ነው የሚሉት። አንተ የተለየ ህለም ትሆናለህ ነው እሷ በኋላ አጋጣሚ የተክለ ሃይማኖት ልጅ አንድ ልጅ ነበረ እና ከነ ትልልቆች ጋር የሚጫወት ልጅ ነው እኔም አውቀው አውቀዋለሁ እና እሱም ተመርጦ ሲ ሊመዘገብ ሲመጣ አስራ ሶስት ነው አስራ አራት ሲላየሁት ደነገጥኩኝ። እሱን ሳይሆን እሱ አስራ አራት እያለ እኔ እንዴት ነው? በኋላ አይ እሱ የሆነ ነገር ስላለው ነው ብዬ እኔ ድርቅ አልኩኝ። በአስራ ሰባት ተመዘገብኩኝ። ከዛ በኋላ አንድ አመት እንደተጫወትኩ መልቀቂያ ሰጡኝ። ከመድን ወጣ በዛ ማለት ነው ያው መድንም ሁለታችሁንም አባሯችሁ ነበር ማለት ነው። አዎ። በላይ ወደ አንቺ ልምጣ። እንግዲህ በላይ ይገዙ ሜዳስ ትጫወት ነበረ? በክረምት ይገዙ ሜዳ ማን ነው? የነ ሙልጌታ ሰፈር ነው። ያ። ኦኬ። ያ ይገዙ ሜዳና አይጤ ሜዳ ላይ ክረምት ላይ ግጥሚያ ታደርጋለህ። አንድ በጣም የሚያስቸግራችሁ ቡድን ነበረ። እናንተ፣ ኤርሚያስ አበራ፣ ዳንኤል ማቻ፣ እነ ጎበና እነዚህን የመሳሰሉ ልጆች አላችሁ። ዋናው እንዲሁም የቡድኑ ካፕቴን አንቺ ነች። በዛኛው ክንፍ ደግሞ እነ ፍታ ነገስት፣ እነ ተክሌ፣ እነ ዳንኤል ክፍሌ ያሉ ሁልጊዜ የቀጠቅጠዋችሁና ያው በገንዘብ ነው የሚጫወቱት ትበሉ ነበረ። አራ ምንም ኖ ኖ፣ በቃ ነበርክ፣ የዛ ቡድን አባል ነበርክ፣ ትጫወታለህ፣ ትጫወት ነበር እዛ። እንዴት ነው ኖ፣ ሁሌ ሊቀጠቅጡንም አይችሉም። ከእነሱን ጋር አንድ ሁለት ሶስት የተጫወተና እንደውም በረብሻ ያለቀበት ነገር ትዝ ይለኛል። ከመርካቶም ልጆች ጋር ግን ተመጣጣኝ ነው። እኔ እንደዚህ ሁሌ በመጡ ቁጥር ያሸንፉናል፣ አይመስለኝም። አልቀበሉም እሱን ለምንሆናል። ለረብሻው መነሳት ደግሞ ዋናው ምክንያት አንዱ ነው ወንድሜ ነው። አንዱ ከባድ ሊጎዳው ገብቶ እንትን አለ፣ ራሱን ሁላ ሳተ። የሆነ ሌላ ደግሞ አንድ ወንድም አለ ሜዞ የሚባል ሌላ ወንድም አለኝ፣ የኔ የታላቅ የታላቅ ዋናው ጌትዬ ሳይሆን በመሀል ደግሞ ሌላ ወንድም አለ፣ የኔ የታላቅ የታላቅ እሱም አብሮኝ ይጫወታል። ማሁን በቃ የሆነ ራፍ ልጅ አለ እኔ አላስታውሰውም በደንብም እና ማሁን ማሁን አገባቦች እየገባ ባልታሰበ ሰዓት ጎደው እና እራሱን ስትወደቀ በቃ ልለቀው ነው ያንን፣ እንጂ እኔ ጸበኛም ነው ምናምን ነገር ይሉኛል። እሱ ከተነሳበት ከለገመ ምናምን፣ ግን እንደ ባህሬ እንደዛ በደንብ የሚያቀኝ እንደዛ አይደለም። ግን አሁን እነ ዳንኤልም መጥተው ያሸንፏቸው፣ ያሸንፉናል እናሸንፋቸዋለን። የልህ ንግግር አይደለም ንግግሬ እእውነትን እንትን ባለ ነው ያሸንፉናል እናሸንፋቸዋለን እና እን አሁን መሀል ላይ ያለው እኮ ስብስብ እራሱ ማየቱ በቂ ነው። ዳንኤል ክፍሌ አስማት ነው ተክሌ ብርሃን አለ ፍታነገስት አለ ያንን ስብስብ እናሸንፋለ እነሱ ወደፊት ምላሽ ይሰጡበታል። ግን ወደ አንድ ጫወታ ልመልስህ። በክረምት የሚደረጉ ውድድሮች ተጫዋቾች በ መልካም ቦታ እንዲያሳልፉ ትልቅ አስተዋጽኦ ይኖረዋል። ችሎታቸውንም እንዲያዳብሩ የራሱ የሆነ አስተዋጽኦ ያበረክታል። ነገር ግን እንደዚህ አሁን ቅድም እንዳልከኝ ጉዳት ሜንዞ ላይ እንደደረሰው አይነት ጉዳት ሚኪያስ የሚባል የባህር ኃይል ተጫዋች ነበረ፣ አምባው የሚባል ደግሞ የጊዮርጊስ ተስፋ ቡድን የቢ ቡድን ተጫዋች ነበረ። እዛ ሜዳ ላይ ሚኪያስ ሰበር፣ በቦታው ነበርክ? ኖ አላስታውስም። አይመስለኝም፣ እንዲህ ከባድ ነገር ተፈጥሮ ካየሁ ትንሽ የማስታወስም እንትን ይኖረኝ ነበረ። አይመስለኝም፣ አላስታውስም። እሺ፣ እንግዲህ ዘንግታል። የሽንፈቱንም በዛው ይዘንልሃል። ከተቀነ ወደ መድን ዳግመኛ የመግባት እድል አጋጠመ አኗር ይሄ እንግዲህ ሁለታችሁም ተመሳሳይ ያጋጠማችሁ አጋጣሚ ነው። ያ ከመድን ለቀቃችሁ፣ እንደገና መድን ፈልጎ ደግሞ ወሰዳችሁ። ያ እ ተመሳሳይ ነገራችሁ አንዱ ይሄ ነው። እስቲ መድን ዳግመኛ የገባበትን ነገር እስቲ አጣውት ተስፋ በቃ ኳስ አቁም የነበረ ለ ለ ለ ስንት ወር በቃ ሰፈር ውስጥም መጫወት አስጠላኝ። አንድ አመት ሙሉ ለፍቼ እንዴት ያባሩኛል ብዬ በጣም እንትን አልኩ ማለት ነው። ከዛ አጋጣሚ ዳዊት ሲሳይ ዳዎችቹ ስፒከር ግን የከፈተ ሰው አለ እንዴ? እኔ ስፒከር አልከፈትኩም። እስቲ ሬዲዮ ወይ ምናምን ያስተጋባል። እኔ ጋር ማንም ሰው እኔም ጋር እንግዲህ የለም ግን ያስተጋባል። ቆይ እኔ ወጥቼ እገባለሁ፣ አንተ ግን ቀጥል። ኦኬ እሺ። እና ዳዊት ሲሳይ ዳዊትን አየኋት ማለት ነው። ወጣትም በቴሌቪዥን አየኋት እና ቹቹ የተመርጣለች አዎ፣ እንደ ቹቹ ከተመረጠችማ እንዴት ነው እኔ የምቀረው አልኩና በነጋታው ወደ ሰባ ደረጃ ነው የሄድኩት። በቃ ጀመርኩኝ፣ ስፖርት በትክክለኛው ማለት ነው። ከዛ የሰፈሬን ልጆች ሁሉ በአንድ ላይ አሉ ማዕት፣ በጣም ጎበዝ ጎበዝ ልጆች፣ ከነሱ ጋር ሄድን በቃ መስራት በየሰፈሩ እየሄድን መጋጠም ምናምን እና ቀበሌው ደግሞ የዛን ሰዓት እኛንን የደረስ ነው ለቲሙ ለሰፈሩ፣ እና እንደዚህ እንደዚህ ያለ ሲባል እራሳችን እኔ ነኝ ስፔሻል፣ አሰልጣኝም ተጫዋች ሆኜ ነው ምንት ምለው የሰፈርን ልጆች ተሰበሰብን ከዛ በኋላ ለንትን ተጫወተ ለቀበሌው ለቀበሌው ተጫወተን። አንዴ በላይ ያትዚህ ልሃል የሆነ ትምህርት ቤት ውስጥ የእናንተ ሰፈር ልጆች መጥተው እነ ወንደሰን ሁለት ለዜሮ ያሸነፉን ጊዜ ለዋንጫ የት ትምህርት ቤቷ ነው? የት ትምህርት ቤት ነው? ጉቶ ሜዳ ይሁን የሆነ ሰፈር ውስጥ ብቻ ለዋንጫ ተጫውተው አይተህ መተህ ነበር። ከካምፕ ከካምፕ መተህ አይተሀቸው ነው የሄድከው። በኋላ ከገባው በኋላ ስነግርህ እንደ ነበርኩኝ እኮ እዛ አልከኝ። ሁለት ለዜሮ እየመራ ናቸው ሁለት ለሶስት አሸነፉ። ከዛ ተበጠበጠ። ዋንጫውን እኛ አንሰጥም አለ ዋንጫውን በፍጹም በፍጹም አንሰጥም፣ አልናቸው። ተበጠበጠ። ከዛ በኋላ በቃ አይ እንዲህ ነው የሚለው፣ እኛን፣ አረጋጉን። ዋንጫውንም ይዘውት ሄዱ። ከዛ በኋላ እዛው ሰፈር ሲደርሱ ሰጥቷቸው ለነሱ እና የዛኔ ነው እንትና ነበር። አሰልጣኝ ማን ነው? ገዛኝ ገዛኝ ቢ ገዛኝ ው የመድን ቢ አሰልጣኝ ነበር እሱ። አንደኛ ደረጃ እንትን ኮርስ ወስዶ ለልምድ ብሎኛን ይዘናል። ከዛ በኋላ ከዛ በኋላ ነው እንደገና እንትን አይመረጠኝ ማነሱም ማን ነው አማረ እና አይ ነው ይሄኛው በፊት ነው በኋላ አማር ይሄንን ዋንጫ ተጫውተን ተመረጥን። ለአዲስ አበባ ለቀጠናችን ተመረጥን እና ከከፍተኛ ሰባት ጋር ተጫወትን አዲስ አበባ ስቴዲዮም የዛኔ መድን ለመውረድ ከክራይ ቤቶች ጋር ሲጫወት እዚ ካለ ለመውረድ እናንተ ፖሊስ ነበር። ዛን ያ ባለቀሳት ተክሌ አግብቶ ያው በጭቃው የተጫወቱ ጊዜ ከዛ እኛ ነው የተጫወት ነው፣ ከነ ሰለሞን ጋር የከፍተኛ ሰባት እና አጋጣሚ ትሪቡን ላይ አማራ ያገኘኛል። አማረ ሲያገኘኝ እንዴ አንዋር የምን ትጥቅ ነው ያዝከው? አለኝ። አይ ተጫውቼ ነው የወጣሁት አልኩት። እዚህ ውስጥ ነበርክ አሁን እያየው ነበር እኮ አለኝ። አዎ እዚህ ነበርኩ ስለው፣ አላቆምክም እንዲ አለኝ። አይ አላቆምኩም አልኩት። ከዛ አየኝና እሱ ለሞራሉ ነው በቃ በሚቀጥለው ምርጫ በዚህ ቀን ነው መተጠይቀኝ ምርጫ አያሃለሁ አለኝ። እሱ ያው ሞራሌን ሊጠብቅ ነው። እኔ ግን ተዘጋጅቼበታለሁ በጣም ከዛ ሜዳ መጣን ማለት ነው። ቃሊቲ ቃሊቲ መጣን ስጫወት አየኝ። እስኪ ገርመው ድረስ በቃ ከዛ አጋጣሚ ስዩም አባተ ይመጣል ሜዳ ላይ። አይ ኦኬ፣ ስዩም አባተ ሲያይን እንደ ይሄ ልጅ ያዙታል። ያ ስዩም አባተም እንትና ላይ መረጠኝ። ከዛ ስድስት ወር ተጫወትን። በስድስት ወሩ ነው ወደ እናንተ የተቀላቀልኩት ወደ ዋናው ቦታ አኗሪ ቀላል ቀላል ዲፌንስ አይደለም ለኛ ነው። ቀጭንም ቢሆን በጣም ጠንካራ ነው። አንዳንዴ በቀላል መሸነፍ አይወድም። ከገባም ደግሞ ካገኘ እንደ እንደ ቅጥነቱ አይደለም በደንብ እንዲሰማ ያደርጋል። እውነቴን ነው ምልህ፣ ያው ምልህ ብዙ ገና ማደጉም ነበረ በእኛ ሰዓት፣ ስለዚህ ቢቆይ ቦታውን ይዞ ረጅም እድሜ መጫወት የሚችል ልጅ ነበር። እኔ ደስ ይለኛል። እላአሉ ደማም ተከላካይ ነበር። ልክ ማቻ የሚባል ዳንኤል ማቻ፣ ከሱ አይነት ሰውነት ልዩነት እንጂ በቃ ያ ጥርሱንም አንገቱን ይሰጣል ኳስ ለማዳን። በቃ እንደዚህ አይነት ነው በቃ የትክክለኛ የዲፌንስ ባህሪ ነበር። ያው ደግሞ ቀስ እያለ ያኔ ጡንቻም የምናሳድግበት እንደዚህ ጅም ነገሮች ምናምን የለም። በግል ዝም ብለን ጓሮ ካሳወስክ ጓሮ ሄደን ትንሽ የምናነሳት የእጅ ምናምን አለች እንጂ በራሳችን እየገዛን ምናምን። እንደአሁኑ ራስን ብቁ የምታደርግበት ፋሲሊቲ የለም ነበረ። ያኔ ብ ያለው አማረ ያስመረምረኝ ነበር። እዛ ዶክተሮቹ ጋር እየወሰደ ምን ሆነህ ነው? እንዴት ነው? ለምንድን ነው ማትጨምረው? ይለኝ ነበር የሆነ ነገር ለምደህ ነው እንጂ እንዴት ሌሎቹ ይኸው እየጨመሩ ነው? አንተ ነው። እንደውም በየሳምንቱ እንትንህን ነው መመርመር አለብህ ብሎኝ፣ አንድ ሁለት ሳምንት ነው ምናምን በዶክተሮች ታየው። ሲያየኝ ያው ነው፣ ሜዳ ላይ ደግሞ ሲያየኝ ይገርመዋል። ምን አይነት ልጅ ነው ምን አይነታቸው? በቃ በጣም ይገርመው ነበር። አንድ ሁለት ሳምንት ነው ምናምን ዶክተሮች አዩኝ። አይ የተፈጥረው ነው አሉት። በቃ ከዛ በኋላ ስራ አይወፍርም አሉ። ስራ ስር ነው አሉ።